የብሩክ ወንድም መድብል ዝናን ሊያገኘው ሊገጥመው ሄዶ ነበር። ብሩክ የመጥፋቱን ምክንያት ከባድ ሁኔታ ውስጥ እንዳለ ከዛ ጋር ተያያዥነት ያላቸው ሰዎች እነማን እንደሆኑ እናም የዝናም እጅ እንዳለበት በደረሰው መሰረት ዝናን ሊጠይቀው ብሎም ሊገጥመው ሄዶ ነበር። በብሩክ መጥፋት የት እንዳለም ባለማወቃቸው ሁሉም ተጨናንቀዋል። በጣም ስጋት ውስጥም ናቸው። ጓደኛው ሞገስም ምነው ይቅርታ አድርጌለት ቢሆን እንደው ይቅር ሳልለው እያለ በጸጸት ራሱንም በመውቀስ ውስጥ ይገኛል። ለብሩክ መጥፋት መንስኤ፣ አሁን ላለበት ሁኔታ እውነቱን የሚያውቀው እጁም ያለበት ዝና ነው ስትል ሉላ ለሞገስ ነግራው ነበር። ሉላ ዝናን ስለምታውቀው ምን አይነት ስራ እየሰራ ገንዘቡን፣ ንብረቱን፣ ሀብቱን እንዳከማቸም ጭምር አጠቃላይ ለሞገስ ነግራው ነበር። እና በብሩክ መጥፋት ውስጥም የዝና እጅ በእርግጠኝነት አለበት። እሱን ተከታተሉ፣ አጥብቃችሁ እሱን ተከታተሉ፣ እንዲከታተሉም ንገር ስትል ለሞገስ ነግራው ነበር። ሞገስ ዝናን እጅግ ስለሚፈራው ካገኘኝም ይገለኛል ብሎ ስለሚያስብ ስለሚፈራው ተደብቆ ከሉላ ጋር ተወስኖ በአንድ ስፍራ ነው ያለው። እናም ግን ይህ እስከ መቼ የሚል ጥያቄም ባይምሮም አለ። ሆኖም ግን ከዚህም በፊት ያው ተጋፍጦትም እንዳላሸነፈው ዝና እንደጣለው ያውቃል። አሁንም ደግሞ ቢገጥመውም እንግዲህ እንደሚሞት ወይ እንደሚገለው ስለሚያውቅ እሱ ደግሞ ቀድሞ ዝናንም መግደል ስላልፈለገ፣ ምክንያቱም ዝናን ቢገለው ወይ ቀድሞ አንድ ነገር ቢያደርገው ያው እጣ ፈንታው ከሉላ መለየት ነው። ምክንያቱም ከሕግ ስለማያመልጥ ስለሚታሰር፣ ይህ መፍትሄ ነው ብሎ ስላላሰበ፣ አሁን ባለበት ሁኔታ እንግዲህ በማሰብ በመተከዝ ግን እስከ መቼ በሚል ፕላስ ደግሞ አንድ ተስፋ አለው። ዝና አሁን ያለበት ሁኔታ በጭንቅ ውስጥ ስለሆነ በተለያየ ምክንያት በወንጀል እንግዲህ የሚታማ ሰው ስለሆነ አሁን ላይ እንግዲህ እሱ በወንጀል በሚሰራው ስራ ዘብጥያ ከወረደ እኛ ነፃ እንወጣለን፣ የሰማንያ ሚስቴ አድርጌሽ በነፃነት እንኖራለን የሚል ተስፋ በውስጡ አለ። ሉላም ያ ምኞቴ ነው፣ እንደ ሁሉ ቀርቶ በሰላም ወተን በነፃነት የምንገባበትን እሱን ጊዜ ነው የምናፍቀው፣ ስትል ገልጻም ነበር። የብሩክ ወንድም መድብል እንግዲህ ከመጣበት ጊዜ ጀምሮ ብሩክ ስለሌለ፣ ወደ ቤቱ ስላልተመለሰ፣ ምንም ድምፁን ስላልሰማ፣ ስልኩም ስላልሰራለት፣ በዚህ በጣም ተጨናንቆ እያፈላለገው እሱን የሚያገኝበትን መንገዶች ሁሉ እየፈለገ ነበር። አሁን ላይ እንግዲህ አንድ ፍንጭ አግኝቶ ነበር። ያም እንግዲህ በብሩክ አካውንት ውስጥ በጣም ከፍተኛ መጠን ያለው ብር ሁለት ሰዎች እንዳስገቡና እነኛ ሰዎች ማን እንደሆኑም እያጣራ ነበር። እሱንም ደርሶበት ነበር። ማን መሆናቸውንም ሲያውቅ እንግዲህ በጣም ማፊያ የሆኑ ሰዎች እንደሆኑ በከባድ ወንጀል ተሰማርተው የሚሰሩ ሰዎች እንደሆኑ ደርሶበት፣ ብሩክ ግን ከነሱ ጋር ምን አያያዘው ምን አገናኘው ወንድሜ ሲል እጅግም አዝኖ ተደናግጦም ነበር። ምክንያቱም አሉ የተባሉ ማፊያዎች ናቸው፣ እጅግም ታዋቂ የሆኑ ናቸው በስራቸው ማለት ነው። ስለሆነም ብሩክ ከነሱ ጋር ምን አገናኘው ሲል እንግዲህ ለማጣራት አሁንም እጥሎ ነበር። ለዛም ደግሞ እንድትረዳው ኤፍራታንም በዚህ ስራ አሰማርቶ ነበር የሚገባትንም ለመስጠት ተዋውሎ ማለት ነው። ኤፍራታም እንደሚታወቀው ጥቅም ነክ ካለው እና እሷን ችግር ውስጥ የማይከት ከሆነ ለመሳተፍ እንግዲህ አይኗንም አታሽም፣ ተስማምታም ነበር። በዛም የተነሳ አንዳንድ ኢንፎርሜሽኖችን ማህሌትን ስትጠይቃት ነበር። ማህሌትም ያው ከዚህ በፊት ዝና የነገራት ነገር ነበር ስለ ብሩክ። ያንንም ከአንደበትሽ እንዳይወጣ ብሏትም ነበር። ያንንም ለኤፍራታ እስከዛሬ አልነገረቻትም ነበር። አሁን ግን ኤፍራታ አንዳንድ ነገር ስለ ብሩክ ወንድም አውቃለው፣ ስትላት እንግዲያው እስካወቅሽ ንገሪኝ በሚል አንቺም፣ መጀመሪያ የባለፈውን ወሬ ንገሪኝ ስለ ብሩክ ስትላት እሷም እንግዲህ ሳታቅማማ ነገራት ነበር ኤፍራታም እኔም ነግራቸዋለሁ ግን በቅድሚያ ብር ስትል ያው ብርም ሰተዋት እንግዲህ ልትነግራት ነው ስለ ብሩክ ወንድም ማለት ነው በዚህ ስለ ብሩክ ወንድም ለማህሌት በዚህ ደግሞ ለብሩክ ወንድም ስለ ብሩክ ሁኔታ ስለ ዝና ስራዎች ምን እያደረገ እንዳለ አሁን ስላለበት ሁኔታ ከዚህ ወደዛ ከዛ ወደዚህ እያደረገች ነው እንግዲህ። እሷስ በዚህ ስራዋ ነጻ ትወጣ ይሆን? በእርግጥም የብሩክን ወንድም እንግዲህ ረድተዋለች። በሰጠችው ፍንጭ የተነሳም ያንን ይዞ ዝና ሊገጥመው ሄዶ ነበር። ሲጀመር ዝና እጅጉን ፈርቷል። ያው አልፈራውም ለጠቅላላ እውቀት ነው ሲል ግን ራሱን ያው እንዳልፈራ ሰው በማስመሰል ነገር ግን የብሩክ ወንድም መምጣት እና አሁን ምን እየሰራ እንዳለ በብሩክ ቤት ምን እየተካሄደ ነው የሚለው ነገር እንቅልፍ ሰላም ነስቶታል፣ እጅግ አስጨንቆታል። ምክንያቱም ስራውን ስለሚያውቅ የሚያደርገውን ነገር ስለሚያውቅ በብሩክ ነገር ላይ የሱ እጅም ስላለበት ከነኛ ማፊያዎች ጋር አብሮ የሚሰራው የሚተባበረው ነገር ስላለ እጅግም ተደናግጧል እናም ያንንም ለማህሌት አጣርተሽ ንገሪኝ ሲላት ነበር። እሷ ግን በዚህ ጉዳይ አልገባም ይህንን እኔ አልችለውም ስትል ስታቅማማ ነበር። እናም ያው የሚገባሽን ሰጥሽ አለው ብሎ ባለ ሰዓት እንግዲህ መልሳ ደግሞ ሀሳቧን ቀይራ እሺ ብላው ነበር። እናም ዝናም እጅግ እየታዘባት መጀመሪያ እምቢ ስላለች መልሶ ደግሞ ወሮታውን እንደሚሰጣት ሲነግራት ሲያሳውቃት ሀሳቧን መቀየሯም እጅግ አስገርሞት በዋናነት እሱ የሚፈልገውን ኢንፎርሜሽን ታቃብለው እንጂ እና እሱ ብርም ለመስጠት መንገዶት ሲጀመር ስለ ማህሌትም ባህሪ በደንብ ጠንቅቆ ስለሚያውቅ ስለሱ አምስት ፐርሰንት እንኳን አታውቅም ማህሌት። ምክንያቱም ብዙ ነገሮችን የሚሰራውን ነገር እያንዳንዱን ነገር ደብቋት በሚስጥር አድርጎ ነው የሚሰራው። ምክንያቱም ቀላል ስራ የማይባላ ስራ ነው የሚሰራው ከባድ ስራ ነው ወንጀል ነው። ሲቀጥል ማህሌትም እንደሚታወቀው ወንፊት ስለሆነች ነገሮችንም ስለማትይዝ ምንም በእሷና በሱ መሃል እምነት ስለሌለ ማለት ነው። እናም እንድትረዳው የሚፈልገውን ነገር ብቻ ይጠይቃታል። እሱንም እንደው ከአቅሙ በላይ ከሆነ ነው እንጂ የሰውን እርዳታ አልፈልግም የሚል ሰው ነው። አሁን ላይ ግን ያው በተለያዩ ነገሮች ሰዎችን እያካተተ የሰውን እርዳታ እየጠየቀ ተመልክተን ነበር። እናም ማህሌትም እንግዲህ በነገራት መሰረት ያው ስለ ብሩክ ወንድም አመጣት ስለሚሰራው ስራ አሁን ምን እያደረገ እንዳለ ልታጣራ እንግዲህ ቃል ገብታ ለታለች። በምን አይነት መንገድ ልታጣራ ትችላለች? ይቹ ኤፍራታ የምትነግራት ነገር ካለ ከሷ ካልሆነ በስተቀር እግሯን ወደነ ብሩክ ቤት ብታነሳ እንግዲህ የብሩክ ወንድም አይለቃትም። የብሩክ ወንድም ከቤት ከመውጣቱ በፊት እንግዲህ ለቅድስት አበክሮ ነግሯት ነበር፣ ምሳሌንም ይዛ እንዳትወጣ በቤት እንዲቀመጡ እንዲጠነቀቁ ምሳሌን አደራ ሲልም ነበር። እናም እኔም ላልመለስ መለስ ሁሉ እችላለሁ እያለ ሲያስፈራራት፣ ስትፈራ ነበር እሷም። ምክንያቱም እንግዲህ ከባድ ሁኔታ ነው። ሄዶ ከዝና ጋር ተጋጥሞ ስለ ብሩክ ወሳኝ የሆነ ነገር ካልነገረው በስተቀር ዝናንም አይለቀውም። ከዚህም በፊትም አልለቅቀውም እንግዲህ በብሩክ ተደርቦ ለሞገስ ተደርቦ ማለት ነው። ሞገስን ሊያጠቃው ሲል ዝና እንዴት አድርጎ እንደጣለው ተመልክተን ነበር። አሁን ደግሞ በገዛ በወንድሙ ስለመጣ በወንድሙ ነገር ውስጥ በወንድሙ መጥፋት ውስጥ የዝናም እጅ ውስጥ የዝናም እጅ ስላለ እንግዲህ እንደ ማይለቀው ነው። እናም ዝናም አሁን ላይ ፈርቷል። ያው ከሞትኩም ልሙት ብሎ ካልቆረጠ በስተቀር እየሰራ ያለው ስራ ወንጀል ስለሆነ ትንሽ ፍንጭ ከወጣ ከምንም እንደማያመልጥ ያውቃል። እናም አሁን የብሩክ ወንድም ደግሞ ነገሮችን እንግዲህ ኢንፎርሜሽኖችን ሰብሰብ አድርጓል። ለፖሊስም የሚረዳ አንዳንድ ነገሮችን እንግዲህ ሰብሰብ አድርጎ፣ ከዛ በፊት ግን ራሱን ለማግኘት ፌስ ቱ ፌስ ለመጋጠም ነው የሄደው። እንግዲህ ድል ለብሩክ ወንድም እንላለን። እጅግ ልብ አንጠልጣይ በጣም በብዙ አስተማሪ የሆነ ድራማ ነው እንግዲህ። ከጅምሩ እስካሁን ድረስ ልባችንን እያንጠላጠለ እዚህ ደረጃ ደርሷል። እንግዲህ ቀጣዩን ክፍልም በቀጣይ የምናጋራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮን እስካሁን በማየት አብራችሁን ስለቆያችሁ ምስጋናዬ ከልብ ነው። በያላችሁበት ሰላም እንድትቆኙ ተመኘው። ባይ ባይ